መላከገነት ቀሲስ አድማሱ ወርቁ ባላለው የአቶ ደለለኝ ማስረሻ ደግሞ እዚህ አንድ ክፍል ቤት ይዤ ጎረቤቱ ኜ ወደ ስድስት ሰባት ዓመት አብረን ረዥም ጊዜ ኖረናል ማለት ይቻላል። ያው ሰባት ዓመት ማለት ቀላል ነገር አይደለም ና ረዥም ጊዜ ብለው አላፍርበትም ለማለት ነውእና ይቻላል ለራሳቸው አይደለም ለእኛም ራሱ አብረን ተሳታፊዎች ነን እና በደረሰ ሁሉ እኛም እንሳተፋለን። ጉረቤት ስለሆነ በተለይ ልጆች ጥቅቅ ልጆች አሉኝ። ያው ማ ፓፓየውን ታቅፎ ይመጣሉ፣ በብርቱካኑን ታቅፎ ይመጣሉ፣ መንደሪ ሲደርስ እሱን ይዘው ይመጣሉ፣ ሮማኑ ሲደርስ ሮማኑን ይዘው ይመጣሉ። የማንወስደው ነገር የለንም ስለ እውነት ማለት ነውና በጣም ድካሙ ወጣ ወረዱ። ሰፊ ቦታ ቢያገኝ እላለሁ፣ ብዙ ጊዜ ማለት ነው ጋሼ ነው የምለው በጣም ሰፊ ቦታ ቢያገኝ ብዙ ነገር መስራት ይችል ነበር እላለሁ። ግን በአጠቃላይ ግን ከዚህ ከግቢ ውስጥ እንደው ምናልባት እንደ ጨው ምናምን ወዘተ ካል መስ ከዚያ ውጭ ካልሆነ መስተቀር ለዘይት ጨው፣ አዎ ካልሆነ መስተቀር ከዚያ ውጭ የሚገዛው ነገር ይኖራል አለ ይላል። ሁሉ ነገር ነው እንደውም አሁን ላይ ብዙ ነገሮች እንደገና ደግሞ ከአዲስ እየተሰሩ ባሉበት ጊዜ ነው እናንተ ቀረጻ ያደረጋችሁት፣ እንጂ እኔ ለመጀመሪያ ጊዜ እዚህ ቤት ስግቢ ስገባ ስገባ ገና የሰው መኖሪያ ነው ወይስ የአትክልት ቦታ ነው ዬ በጣም የተደሰትኩበት አረንጓዴ ማለት ነው። እና ከዚህ ከተከራየን ጊዜ ጀምሮ ልጆቹ የኔ ልጆች ማለት ነው ባህል ልብስ ነው የምንሸጠው፣ ይሄ ባህል ልብስ እየለበሱ ዜጋ ይነሳሉ፣ ከመንደር ዩኒስትሪ ይነሳሉ ከጎመኑ ስር ይነሳሉ ከሙዙ ስር ይነሳሉ። የማይነሱበት የላቸውም። እና ፎቶ እንዳለ ቢታይ ይሄ ነው ያለው ይሄ ግቢ ነው ያለው። እና በጣም ማለት ያው ቃላት ያጠረኛል ለመግለጽ ማለት ነው። በጣም ይደክማል፣ በጣም ከሚገባ በላይ እረፍት የሚባል ነገር አያቅም። ጋሽ ማለት ያው ጠዋት ተነስቶ ሲሰራ ሲያጠጣ ቆይቶ ይሄዳል። ስድስት ሰዓት መጥቶ በልቶ ወደዚሁ ነው የሚሄደው። እዚያ ከሰዓት ስምንት ሰዓት ሲሆን ወደ ስራ ይሄዳል። ተመልሶ ደግሞ ማታ አስራ አንድ ሰዓት ሲመጣ አሁንም እዚሁ ነው የሚገባው። እና እረፍት የሚባል ነገር እኔ ብርታቱ እላለሁ፣ ብዙ ጊዜ ብርታት ጥንካሬው እላለሁ። እና በጣም በጣም የሚደነቅ ሰው ነው ማለት ፈልጋለሁ። እና እሱ ብቻ ሳይሆን ያው ባለቤቱም መራት አበባ ነው ምንላት፣ በእውነት በጣም ጥሩ ሰው፣ ጥሩ ሰው አብረው ጎን ለጎን አብራ የምታገስ በጣም ታታሪ የሆነች ጥሩ ሰው ናት። እና ማለት ያው አንድ ሰው ብቻውን ቢሆን ኑሮ ቻሌንጅ ይኖረው፣ የሚያግስ ሲኖር ግን ደግሞ የበለጠ ኃይል ይጨምራል እና ከሚገባ በላይ ደግሞ የሚገርመኝ ሁጎቹን ከውጭ ነው በጋሪ እየገፋ ነው የሚያመጣቸው። እማይሰለችና የማይሰለች እና እንዲሁ የሆነ ቦታ ቢኖረው ምን ያህል ይሰራ ነበር ላለው እና በጣም የሚደነቅ ሰው ነው ለማለት ነው። ይመክራሉ ሰው ባለው ቦታ እንግዲህ እኔ ግቢ ጠባብ ነው ለአትክልት አይሆንም የሚሉ ሰዎች ይኖራሉ እንግዲህ የእርሶ ግቢ በጣም ትንሽ ናት በዚህ ትንሽ ግቢ ውስጥ እንዲ ከአስር በላይ ለምግብ ፍጆታ የሚውሉ አትክልቶች አሉ እርሶ ምን ይመክራሉ ታዲያ ያው ፍላጎቱ ካለ ቦታ እንኳን ብዙ ባይኖርም በቃ ኢቭን በቃ በቃ ላይ አርጎ እነዚህ የዘይት ጣሳ ናቸው። ቆርጭ፣ አንዳንዶች ሳፋዎች የተበላሹ እሷም አገልግሎ አገልግሎ የተበላሸ የልብስ ማጠቢያ ሳፋም ሲሆን ሌሎችም የዘይት ጣሳዎችም አሉ። ሌሎችም የሚሸጡ አሉ። እነሱም ገዝቶም እኮ በዛ ላይ ጎመንና ቃሪያ ለራስ እንኳን መትከል ይቻላል። ለራስ መትከል ይቻላል። ኢቭን እዚህ አካባቢ ደግሞ ሳቢያን ደግሞ ይሄ ሰፈር ደግሞ ሳቢያን አፈሩ ራሱ ለየት ያለ ነው። እንደምታዩት ጥቁር አፈር ነው ጥቁር አፈር ነው ለአታክልት የሚሆን ነው እና ፍላጎቱ ካለ ብዙዎቹ ራሳችሁን በምግብ ቻሉ በጓሮ አታክልት ራሳችሁን እንድትችሉ ጥረት አድርጉ ብዬ ነው እኔ የምመክረው ሸክላ ከማሳመር በሸክላ ነው ሸክላ ነው ስትገቢ እያንዳንዱ ግቢ ሸክላ ነው ምታ ይሄ አታክልት እኮ ለእኔ ግቢ ብቻ አይደለም አሁን ይሄ ዛፍ ለታችኛው ግቢ ይጠቅማል ማለት ነው። ሁሉንም ነው ያም አንበሾኩም፣ ትልቅ ዛፍ ስለሆነ ለእኔ ግቢ ብቻ አይደለም። ወደ ጎረቤትም ሄዷል። ለጎረቤትም ጭምር ነው። ለጎረቤትም ጭምር አካ አካባቢውን ጠቅላላ ያቀዘቅዝልኝ ይህ ውድ ፕሮግራማችን ተከታታዮች በመከታተል ላይ የምትገኙት የብርቶቹን ፕሮግራም ነው። አሁንም የአቶ ደለለኝ ማስረሻ ጎረቤቶች ወይም በስራ ባልደረብነትም በቅርብ የሚያውቁት ስለ አቶ ደለለኝ የጓሮ አትክልት ነው እየነገሩን ያለው። ወደ እሱ ዞር አለሁ። በነገራችን ላይ አብራራው ካሴ ይባላል ድሬዳዋ ዩኒቨርሲቲ እዛው ተምሮ እዛው ተመርቆ እዛው መምህር የሆነ ሰው ነው። ብርቶቹ ፕሮግራም በድሬዳዋ ቴሌቪዥን እንደጀመረ መጀመሪያ ከተሰሩት እንግዶቼ መሃል አንዱ እሱ ነው በአጋጣሚ አግኝቼዋለሁ ከአቶ ደለሌ ጋር ዩኒቨርሲቲ አብረው ይሰራሉ በባልደረብነት እና ድሬዳዋ ዩኒቨርሲቲ ቅጥር ግቢ ውስጥ ትንሿ ድሬዳዋን የሚወክል የአረንጓዴ ልማት አካባቢ ነበረው እና ያንን በብርቱዎቹ ቃኝተናል አይደለም ታስታውሳለህ ለረጅም ጊዜ ነው የምንተዋወቅ ከእሱ ጋር እኔም ፍላጎቱ ስላለኝ እኔ በጣም ነው ማደንቀው የእሱን ብርታት፣ የእሱን ጥንካሬ። እንዳውም ትምህርት ሁሉ እንማር ነበር። በኤክስቴንሽን አረማ በቃ በእግራችን ካልሄድን ምናምን ይለይ ነበር። በጣም ብርቱ ነው። አብረን እዚህ እናጠና ነበር። ቅዝቃዜው በጣም ይለያል። አሁን እኔ ብዙ ቦታዎች የሰራኋቸው አረንጓዴ ልማቶች ምናምን አሉ። ብዙ አየሩን ለመቀየር ብዙ ጥረት አድርጌያለሁ። እዚህ ግቢ በጣም በጣም የተለየ ድሬዳዋ ውስጥ ያለሽ እስከማይመስልሽ ድረስ ነው ቅዝቃዜ ያመጣው። ከሚበላው ፍራፍሬ ውጭ አየሩን ምን ያክል እንደቀየረው፣ የተለያየ የሌለ የፍራፍሬ አይነት የለምና እኔ ሁሌ ጥንካሬው፣ በተለይ ለሌሎች ሰዎች አሁን ከስራ ጋር አይመቸንም፣ ቦታ የለንም ለሚሉ ሰዎች በጣም አርአያ ሊሆንን በትንሽ ቦታ ምን ያክል መስራት እንደሚቻል ስራ እየሰሩ ጎን ለጎን ባለን ትርፍ ጊዜ መስራት እንደሚቻል ትልቅ ማሳያ ነው እና እና በጣም ሁሌ ነው በቃ፣ ብርቱካን ሲደርስ፣ ሎሚ ሲደርስ፣ ወይን ሲደርስ እንግዲህ ገጠር ነው የምናቀው እሸት ቅመሱ ሲባል እዚህ እሸት ቅመሱ እየተባለ ሁሌ ሲያመጣልኝ በጣም ነው የሚገርመኝ እና በቃ እንደዚህም ማድረግ ይቻላል። ከተማ ውስጥ በትንሽ ቦታ እንደዚህ መስራት ይቻላል የሚለውን በጣም ሪል ነው ያለውን በጣም እየቆጠርኳቸው ነበር፣ ብዛታቸውን በዛታቸውን ለመረዳት ፈልጌ። እኔ እስካሁን ቆጥሬያቸው አላውቅም፣ ግን እየቆጠርኳቸው ነበርና ወደ 15 16 ነው የቆጠርኩት። ሁሉም የምግብ ፍጆታ የምግብ ፍጆታ ናቸው። ሁሉም ነገር የምግብ ፍጆታ ናቸው። ምናልባት ወደ ሁለት ነው 3 የመድሃኒት አይነት እንትን ያላቸው አሉ። ከዚያ ውጭ አሉት ግን የምግብ ፍጆታዎች ናቸውና 15 16 አካባቢ ቆጥሬያለሁ። ቅድም ምናልባት ያልቆጠርኩትም ይኖራል ያልቆጠርኩት ማለት ነው እሱም ይኖራልና ይሄን ያህል ነው። እና በጣም እኔ እንጃ አሁን ብዙ ጊዜ አሁን እሱ ጠዋት ያጠጣል አይደል? ይሄዳል ወደ ስራ ዘጋግተው ይሄዳሉ እና የቤቱ ባለቤትኛ ነን። አሁን ወደዚህም ስሄድም ስመጣም እንዲሁ እዛ ደግሞ ሲሲሌ እዚህ ለጥላለሁ ስሜ ቁጭልና ትንሽ አየሩን ተንፍሸው እሄዳለሁ። ንጹህ አየር ነው ያለው እዚህ ጋርና በጣም የሚገርም የሚገርም ቦታ ነውና እኔ ጋሼ ሰፊ ቦታ ቢያገኝ፣ ያ ነው ትልቁ። አሁን ሰፊ ቦታ ቢያገኝ ምን ያህል ይሰራ ነበር የሚለው በጣም እንትንላለው እና በጣም ጠንካራ ሰው ነው ማለት። አሁን ይሄ እንትን ይሄ ምንድነው ወይኑ አንድ ጊዜ ይለቀሙ ሁለት ጊዜ ነው የሚለቀመው ይመስለኛል። አንድ ጊዜ መጀመሪያ ዙር ይለቀማል። መጀመሪያ የሚገዙትን ሰዎች ይነጋገራል። ይለቀምና ለጉረቤት ለጉረቤት የሚሰጠውን ይለያል። ይለይና ይሄ እናንተ ድርሻ ነው ይሄ እናንተ ይሰጥና ከዚያ ውጭ ያለውን አንድ ጊዜ ወስዶ ለተረካቢ አስረክቦ ይመጣል። ሎሚም እንደዚሁ ያ እንትን ይልና ይለቀምና፣ ብርቱካንም አንድ ጊዜ ይለቅምና ለኛ ያው ባለድርሻዎች ነ ለኛ የሚደርሰውን ይሰጥና ከዚያ ውጭ ያለውን ይዞ ይሄዳል። ና ጋሼ እንደው አንዳንዴ ውስጤ እንትን ይለኛል፣ ለእሱ ባልነግረው መድኃኒት ይገዛል ሁግ ምናምን ገንዘብ ከፍሎ ነው የሚያመጣ፣ ብዙ ወጪ አውጥቶ ነው፣ ዝም ብሎ አይደለም ይሄ ሁሉ የሚገኘው፣ እና የውሃው ወጭ በራሱ እሱ ብቻ ሀይ ነው ነው ጋሽ አይኒ አናግዘው። ለምንድን ነው ለኛ እንትን የሚለን? ቢያንስ ዝም ብሎ ሙሉን ቢሸጥላለው በውስጤ ነው፣ ግን ለሱ አልለውም። ምክንያቱም ጋሽ ትንሽ እንደዚያ አብቲ ይከፋዋል ብዬ አስባለሁ። እና በጣም ይደክማልና ከዚህ አንጻር በጣም በጣም ብርቱካንም ይሸጣል። በጣም አሁን ባለፈው ብዙ ሽጧል። መንደሪንም እንደዚያው ይሸጣል። ፓፓያ፣ ሁሉም አይነት ይሸጣል። በተለይ አሁን ይሄ ወይኑ ግን አንድ ጊዜ ይለቀማል። የቀለ ቀለው ያበቀው ያኛው ደግሞ ሁለተኛ ሲደርስ ሁለተኛ ይለቅማል። ሁለት ዙር ነው የሚለቅመው። እንደዚህ አርጎ ይሸጣልና ግን እኛም ባለድርሻ ነን ልጆች በሙሉ ብዙ ነገሮችን ወስዳለሁ ከሱ እኔም በልምድ ብዙ ያመጣኋቸው። ልክ አሁን መድኃኒት እንዴት መረጨት እንዳለበት፣ ማዳበሪያ እንዴት መቼ እንዴት የሚለውን በጣም ብዙ መረጃ ነው ከሱ ላይ የማገኘው እና በቃ በልምድ ያዳበር ነው ብዙ ነገር ስላለ ማዳበሪያ እንዴት እንደሚል፣ መድኃኒት እንዴት እንደሚረጭ ባለሙያ እንትን ሳይል መዳኒቱን ገዝቶ መጥቶ እንዴት መዳኒቱን እንደሚረጭ ምናምን በጣም በልምድ ያዳበረው በጣም ብዙ እኔ ሁሌ የምለው ከዚህ የተሻለ ቦታ ቢያገኝ በጣም ብዙ ነገር መስራት ይችላል ነው በጣም ፍላጎት እንትን ይላል አንዳንዴ የጉልበት ስራ ስላለው አድካሚ ነው ከስራ ውሎ መጥቶ እሱን ማጠጣት መኮትኮት ምናምን የጉልበት ስራ ስላለው በጣም ይሄ መሰጠት ነው የሚባለው። እንደሱ አይነት ይፈልጋል። ዝም ብሎ ማንኛውም ሰው ተነስቶ የሚሰራው አይደለም። እና እሱ በጣም እሱም ባለቤቱም ግቢያቸውን ቀይረዋል እና በጣም ዛ ሲፈልጉ እንዴት ነው የሚያደርጉት? አሁን አትክልት እንደ ሰው ይታመማል። ሲታመም ሊሞት ይችላል ይላሉ ባለሙያዎች። ከዚህ ከዚህ አንጻር እርሶ እንደነዚህ አይነት እገዛዎችን ከየት ነው የሚያገኙት? አትክልቶች ይታመማሉ፣ ስታዩቸው የሚያሳዝኑ አሉ፣ ተባይ የሚመታቸው አሉ። ከዚህ ከዚህ አንጻር እንዴት ነው አንደኝ ሌላኛውን ከበካቤ ይሄ እርግጥ በተለይ ሎሚ አንበሾክ በጣም በበሽታ ይጠቃል። ይሄ ነጭ ነገር አለ ላው ላይ የሚተበተብ እሱ እሱ ሲወጣ የድሬዷ የገበሬዎች ዩኒን አለ ያ መድኃኒት ቤት አለ። እዛ ይሄዳለው መጀመሪያ፣ ዶክተር ተፈራ የሚባል ነበረ በጣም ተግባብተን ይረዳኝ ነበረ። ይመክረኛል፣ ዶሱን ይነግረኛል፣ መድኃኒቱን ይሰጠኝና በዚህን ያህል ሊትር ውሃ አስር ሊትር ውሃ ምን ያህል አምስት ሲሲ ወይም ሶስት ሲሲ የሚበጠበጣለን፣ በአስር ሊትር ውሃ። ከዛ ያው ይሄ መርጫ አለኝ ቅድም እንደ ረጫሁት እንደ በሽታው አይነት ኢቭን ቅጠሉ ላይ ቅጠሉን ቆርጬ ወስደዋለሁ። ቅጠሉን ወይም ብራንቹን አንዱን ቅርንጫፉን እቆርጥና ወስጄ ይዤላቸው ወስጄ የበሽታውን አይነት አሳያቸዋለሁ። ሳሳያቸው ምንድን ነው የሚያደርጉት ያውና ለዚህኛው ይሄ ነው መድኃኒቱ አለኝው መድኃኒት አንድ ሁለት አይነት አለ። ማሳየት ይችላል። ይሄ ለዚህ ነው የሚሆነው፣ ይሄ ለዚህ ነው። ስትበጠብጥ ደግሞ በ20 ሊትር ከሆነ 10 ሲሲ፣ በ10 ሊትር ከሆነ 5 ሲሲ ወይም 4 ሲሲ ታረጋለህ ብለው አድቫይዝ ያረጉኛል። መጥቼ ልክ እነሱ በመከሩኝ ልክ ውሃ እንትንላለሁ። መበጥበጫ አለኝ ራሱን አለኝ ሁሉ መሳሪያ ሬዲ ነው። ሁሉ ነገር አለ። የዚህ አይነት አሁን ወደ አራት አለኝ መርጫ። እና አናቱ ነው የሚፈነዳው የሚበላሸው አናቱ፣ ትንሽ አየሩ ፖምፑ ስትነፊ ይበላሻል እንጂ እነሱ ይመክሮኛል። በቃ በዛ አማካኝነት ነው በተለይ ሎሚ የምንከባከበው። አንበሾኩ በተለይ ብዙ ጊዜ በሽታ ያጠቀዋል አንበሾክ፣ ሎሚ በዛ አማካኝነት ነው እነሱ አድቫይዝ ያደርጉኛል፣ ያግዙኛል፣ እገዛ ያደርጉልኛል። የገበሬዎች ዩኒየን አለች። አንድ ልጅ አሁን ጊዜው ስሟ ጠፋኝ እንጂ እሷም ሐኪሞች አሉ። በቃ የገበሬዎች ዩኒየን ውስጥ የሚረዱኝ አሉ፣ እነሱ ናቸው። ስለዚህ ሞያው እገዛው፣ ሞያው እገዛ ያደርጉልኛል። የድሬ የገበሬዎች ዩኒየን መድኃኒት ቤት አለ፣ ተከታይ መድኃኒት ቤት ምግባ በስራለሁ የተለያዩ ቡና ፈላለታለሁ ምን ልለታለሁ ታበረታችኋለ ውሃ ሲያጠጣ አግዘዋለሁ። አንዳንድ ጊዜ አሁን ትንሽ ስለሚረግ አግዘዋለሁ። እና እና መልካም ነው። በተለይ ደግሞ በእነዚህ ነገሮች ተጠምዶ መዋሉ ያማዋል፣ ስለሚያማው በእነዚህ ነገሮች ተጠምዶ ሲውል ግን ከህመሙ ሁሉ በቃ ይሄ እና ልጆቹም ራሱ ጥሩ ነው ይህንን መስራቱ ለሱ ላይ ምሮ ጥሩ ነው ነው የሚሉኝ፣ እና እኔ ደስተኛ ነኝ። ስንት ልጆች አሏቸው? ሶስት ልጆች አሉ። ራሳቸውን ችለዋል። አዎ፣ ሁለቱ በስራ አለም ላይ ናቸው። አንዱም አሁን ፈተና ተፈትኖ አልፎ ማሪታይም ስልጠና ላይ ባህር ዳር ነው ያለው እና ልጆቻችንንም እንደ አትክልቱ ነበር የሚንከባከባቸው። እነሱም ስኬታማ ናቸው። ልጆቻችን ሲያድጉ ወደ አትክልት ዝቁ ተማሪዎች ናቸው እንደዚህ ለፍተን እኛም ጥሩ ትምህርት ቤት ነው ያስተማርነው ልጆቻችን እና እነሱም አላሳፈሩን። የሚሆን ደህና ደረጃ ላይ ነው ያሉት፣ ይረዱናል። የሚሉናል ምንች የተቸገር ነው ነገር የለም። እግዚአብሔርን እናመሰግነዋለን። ጥሩ አየር ከውጭ ውለን ስንመጣ ግቢያችን ውስጥ ንጹህ አየር ነው፣ ቀዝቃዛ ነው። ደጅ እንተኛ ደጅ ብንቀመጥ ምንም ቤቱ ራሱ ቀዝቃዛ ነው። በረዶ ነው ቤቱ ራሱ። እኛ ኮንዲሽን አንጠቃም። ቬንትሌተራት ቀዝቃዛ ነው ቤቱ። አሁን ብትገኝ እና ይሄ በዚች በሙቀት ሀገር ላይ እንደዚህ አይነት አየር ያለበት ቦታ እንደኛ ግቢ እንጂ። እንግዲህ አለ ብያ ተሞክሩ አይተው ግቢያቸው እንደዚህ ሎሚ ቢተክሉ ብርቱካን የተለያዩ በሄ መጣሳ እንኳን የተከልነውን ጎመን እየተከሉ ምግባቸውን በራሳቸው በራሳቸው ቢያደርጉ ደስተኝነት ይሰማቸዋል። ንጹህ ትኩስ ትኩስ ነው። አሁንኛ ይሄ አሁን ውሃ ጠፍቶ ተበላሽቶ ነው ጎመኑ እንጂ ከሽክሽ የያዘው ከውሃ መጥፋት የተነሳ ነው። እና ትኩስ እንትን ጎመን ቆርጠን የምንበላው ዛሬ ቀጥፋል፣ ዛሬውን እንሰራዋለን። ብታዩ አረንጓዴ እንደበሰለ ነው ጎመኑ። ምን በላው አይውልም አያድርም፣ ትኩስ ነው። ሎሚው ሁሉ ነገር ትኩስ ነው። ብርቱካኑ ለየት ያለ ጣዕሙ ራሱ የትም አታገኝ እና መንደሪውም እንደዛ ነው። ስለዚህ የሰው ልጅ ይህን እንደዚህ ሰርቶ ቢያድርግ ራሱን ይለውጣል። ተከታታዮች እስካሁን ስትከታተሉት የቆያችሁት ከድሬዳዋ ቴሌቪዥን የብርቱዎቹ ፕሮግራም ነበር። እንዲህ ቀደም ሲል እንደነገርኳችሁ ዛሬ የጎበኘው የነበረው በሳቢያን ገብርኤል ቤተክርስቲያን አካባቢ የአንድ ግለሰብ መኖሪያ ቤት ማለትም የአቶ ደለለኝ ማስረሻ ቅጥር ግቢ ውስጥ ነው። እንግዲህ በአነስተኛ መሬት ላይ ከአስር በላይ የጓሮ አትክልቶች አሉ ሁሉም ለምግብ ፍጆታ የሚውሉ ናቸው ማለት ነው። እንግዲህ ቅድም መልእክት እንዳስተላለፉት ያለንን ግቢ በሸክላ በሲሚንቶ ከማሳመር ይልቅ እንደዚህ በጓሮ አትክልት ቢያሸበርቁ ከምግቡም በልተው ከጥሩ አየርም ተንፍሰው ጥሩ ነገር ያገኛሉ ብለውናል። ማለት ነው እኛም የሳቸውን ተሞክሮ ነው ዛሬ ያስቃኘናችሁ ማለት ነው። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ምግቤን በጓሮዬ የሌማት ትሩፋት ሰው ራሱን እንዲችል ትምህርት የሰጡበት ጊዜ ላይ ወቅት ላይ ነው። አቶ ደለለኝ ግን ከዛም በፊት በጓሮ አትክልት ራሳቸውን ችለው ነበር ማለት ነው። እንግዲህ እንደነዚህ አይነት ሰዎች ይበርቱልን እንላለን። እንግዲህ ግቤ ትንሽ ናት ጠባብ ናት፣ በጣሳም ላይ ተክሎ መንከባከብና ጥሩ አየርን መተንፈስ እንዲሁም ደግሞ ምግብን ማግኘት ይቻላል ብለውናል። እንግዲህ ይሄን ተሞክሮ ነው ዛሬ ያስቃኘ ናችሁ የዛሬው የብርቶቹ ፕሮግራማችን ይህን ይመስል ነበር። ፕሮግራሙን አዘጋጅቼ ወደ እናንተ ያደረስኩት ነጃት ተገኔ በካሜራ ዳዊት መስፍን ጋ አብረን ቆይታ አድርገናል። ቀጣይ ሌላ ብርቱ እንደዚሁ ፈላልገን የምናቀርብ ነው የሚሆነው። መልካም ጊዜ መልካም